ናታን እና ያፌት ተፋጠጡ። ያፌትም እንደ ልማዱ አንዳንድ ነገሮችን ናታንን እያናድደዋል የሚሉ ነገሮችን ከነገረው በኋላ እንዴት እንደሚናደድ ትኩር ብሎ እያየው ነው። ዜጋ ሰላም ሰላም። ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሶ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቪዲዮውን በመሀል በመሀል አስገባላችኋለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ እንግዲህ ሂዊ አንዳንድ ነገሮችን ከኤፍራታም በኩል ያሉትን እንደዚሁም ከያፌትን የቻለችውን፣ ሌላም ደግሞ ሉሊት ቤት የምትኖረው እነ ቤዛ ቤት የምትኖረው ሉሊት በቻለችው አቅም እንድታግዛትም ምስጢረኛዋ፣ አንዳንዴም ጓደኛዋ ሆና ሂዊ እየሰራችን ያለችው እና ከሁላቸውም ጋር የሚያስተሳስራት ነገር ምንድን ነው? ለስራዋ የተላከችበት የምታጣራው ነገር ስላለ ነው። በዚህም ነው እንግዲህ ሂዊን ሲጀመር ናታን ሂዊን አይወዳትም። ናታንም ሆነ ገነት ሂዊን አይወዷትም። ለሆነ ነገር ነው ወደ ቤታችን የመጣቸው ብለው ነው እንትን የሚሉት። በተለይ ገነት የቤዛ ጓደኛ መሆኗን ብቻ ስለምታውቅ ቤዛ ወደ እስር ቤት ከገባች ወዲህ ወደነ ቤዛ ቤት ስትሄድ ሂዊ ምን ነው፣ ቤዛ ያልጨረሰችውን ስራ ልትጨርሽ ነው እንደ የመጣሸው በማለት ብዙ ጊዜ በነገር ተወጋት ነበረና እንደዚሁም ለአንዳንድ ነገሮች የቤዛ ጓደኛ እስከሆነች ድረስ ለአንዳንድ ነገሮች እሷም ታግዛታለች የሚል ጥርጣሬ ያለው ናታን የሆነ ጊዜ ታስታውሶ ከሆነ ካሳለፍ ነው ባርት ላይ ወደ ቤት ልትገባ ቤዛ እስር ቤት እንደገባች አንዳንድ ልብስ ነገር፣ ቅያሪ ልብስ ይዤላት ልሄድ ብዬ ነው የመጣሁት በማለት በር ላይ በሩን እየቆረቆረች ነበረ ቢንያምና ናታን የደረሱት፣ ምን ልትሰሪ መጣሽ ደግሞ በማለት ለቤዛ አንዳንድ ነገሮችን ልውስድ ነው የመጣሁት በማለት ስትመልስላቸው፣ ሂጅሊኝ በማለት ወደ ውስጥ ሳትገባ ገባ መልሰዋታል። ከበር ላይ ማለት ነው እንግዲህ ስራዋን አስመልክቶ ከዛም ከዚህም ስትል ነው እንግዲህ ናታንም ሂዊን የተጠራጠራት ኤፍራታም በያፌትና በእሷ መካከል ያለውን ግንኙነት በፍጹም አልወደደችውም። ነገር ግን ለምትወደው ለናታን ስትል ነው ይህን ሁሉ ዋጋ እየከፈለች ያለችው። በጣም ታሳዝናለች፣ እውነት ለመናገር ምክንያቱም ናታን ካሁን በፊት ለኤፍራታ ዋጋ ከፍሎላታል። ነገር ግን የእሱና የእሷ የሚለያየው እሷ እሱ ዋጋ እየከፈለላት እንደሆነ ታውቅ ነበር በታገተችበትም ወቅት ነገር ግን እሱ አሁን በተቃራኒው እሷ ሌላ ሰው ወዳለች እያለ ልቡን ውስጡን አሳምኖ ነው ያለው። ሌላ ሰው መውደዷን ከሌላ ሰው ጋር መሆኗንም እንደዚሁም ልታገባው መፈለጓንም ጭምር ውስጡ አምኖ ሐዘኑን ስብራቱን ተቀብሎ ነው ያለው። በተለይ ደግሞ ከምንም በላይ ልቡ የተሰበረው ታስታውሱ ከሆነ ካሳለፍ ነው ፓርቲ ላይ ለኤፍራታ ቤት ለራት ግብዣ ከያፌት ቤት ሄዳ ነበር እና ቤት ገነት በጣም ስለተጨናነቀች ልጅ ኮ እስካሁን አልመጣች፣ ምን ሆና ነው? በማለት ስትጠይቀው ትልቅ ሰውናት ምን ትሆናለች ብለች ነው ምናምን በማለት ከቤት ከወጣ በኋላ አላስችለው ብሎ ደውሎ ነበረ ወደ ኤፍራታ። በአሁኑ ወቅት ናታን ማንን ማመን እንዳለበት ግራ ተጋብቶ ነው ያለው። ምክንያቱም ኤፍራታ ሙሉ ለሙሉ እውነት እንደዚህ ለያፌት የፍቅር ስሜት ይኖራታል ብሎ ማሰቡን በጣም ክብሎታል። ነገር ግን ዓይኗን እያያት ነበረ አፈቅረዋለሁ፣ ፍቅር ምርጫ አይደለም ብላ ካሳልፍ ነው ቪዲዮ ላይ ያያችሁት እና እሱ ደግሞ ቢያንስ የሆነ ነገር ተገዳ ቢሆን የሆነ የመድከም ስሜት ወይም ደግሞ ሲጠይቃት የሆነ ፊቷን ዘወር አድርጋ የመናገር ስታይልም ታሳየኛለች ብሎ ነበረ። ነገር ግን እሷ የእውነት እሱ እንዲጎዳ ስለማትፈልግ ቢያንስ በእሷ ቢናደድባት ይሻላል። ራሱን እየወቀሰ ሌላ ነገር ውስጥ ከሚገባ ለሱ አስባ ነው። እንግዲህ ራሷን እንደምንም እያጠናከረች እሱ ፊት እንደዚህ ጠንካራ ለመምሰል የምትሞክረው የናታን ጨረቃ ያፌትን እንደምታፈቅረው ካወቀ ወደዚህ ናታን ከያፌት ጋር አልተገናኙም ነበረ። ኤፍራታ ነች የነገረችው። በቅርብ ሰርጋችን ነው ያፌትን እወደዋለሁ በማለት የነገረችው እቤታቸው በነበሩበት ወቅት ነው። ከዛን ወደዚህ ግን ናታን ከቤት ወጥቶ ወደ ቢንያም ቤት ነው የሄደው። ከቢንያምም ጋር በመገናኘት ሌላ ቦታ ሄጄ ወይም ደግሞ መጠጥ ቤት ሄጄ ለሌሎች ሰዎች መሳቂያ ከመሆን ወደ አንተ ጋ ልምጣ ብዬ ነው በማለት ከቢንያም ጋር ሄዶ የሆድ የሆዱን አውርቶታል፣ ነግሮታል፣ ሁሉን ነገር ስለ ኤፍራታ፣ ሌላ ሰው እንዳፈቀረች ሰርጋቸውን በቅርብ እንደሆነ ሲነግረው ቢንያምን እውነት አልመሰለውም ነበረ። የእውነት ክን ነው እንዴ ይሄ ነገር? ግን ባለፈውም እኮ ነግረህ ነበር፣ ግን እኔ የእውነትም ስላልመሰለኝ ነው ብዙ ትኩረት ያልሰጠሁት በማለት ቢንያም መልስ ሰጠው። ከዛም በኋላ ናታን አይ ለምን እቀልዳለሁ፣ በእንደዚህ ነገር እንዴት እቀልዳለሁ? በማለት የተሰበረ ልቡን ለመሸፈን እየፈለገ ፈገግ በማለት እኔ ደስተኛ ነኝ፣ ኤፍራታ ደስተኛ እስከሆነች ድረስ የእሷን ደስታ አደለ ደስተኛ ነኝ ያውም ጽሜን ተቆራርጬ ምናምን ፏ ብዬ ሄዳለሁ፣ ሰርጓ እድራት አለሁ በማለት ሲነግረው፣ አይ ናታን፣ እንደዚህ የውስጥህም መደበቅህ ላንተ ጥሩ አይደለም። ደስተኛ ለመሆን እየሞከርክ እንደሆነ አውቃለሁ፣ ነገር ግን እንደዚህ መሆኑ ለአንተ ጥሩ አይደለም ይለዋል። ፍቅር እኮ የኔ ማለት አይደለም የሌላን ሰው ደስታ መፈልግ ነው አደለ? እኔም ደስታዋን ነው የምመኘው ለዛም ነው በማለት ይነግረዋል። ከዛም በኋላ እሱን ናታንን ካጽናና በኋላ ቢንያም በጣም ቁጭ ብሎ እያሰበ ነበር። እንዴት ይሄ ሊሆን ቻለ? በምን አስገድዷት ይሆን? በምን አስፈራርቷት ይሆን? በማለት ለብቻው ከራሱ ጋር እያወራ ለሰዓታት ያክል በአንድ አቀማመጥ በአንድ ትኩረት ብቻ ሲቆይ ይሄንን ድርጊቱን ያየው ዳጊ ደግሞ አጎቴ ዛሬ ደግሞ በሰላም ነው? በዚህ ሁኔታ ህኮ ስንትሳጥቆ የህኮ በጣም ምን ሆነሃል? የሆነ ነገር ላይ ብቻ ነው ትኩረት እያደረክ ያለው በማለት ሲጠይቀው በጣም ጨንቆኝ ነው በማለት ይነግረዋል። ለምን እኔን የሚመለከተኝ ነገር ነው ነገረኛ አጎቴ በማለት ቢንያም ይጠይቀዋል። ነገሩ እየገፋ ሲመጣ ማወቅህ አይቀርም ይለዋል። እንዲህ ይህማ ይመለከተኛል ማለት ነው ነገረኛ አጎቴ ነገሬ ምንድን ነው ይለዋል። የእህትህ ጉዳይ ነው ይለዋል። የእህት ጉዳይ ማለት የእፍራታ ጉዳይ ማለት ነው። እና እህቴ ምን ሆነች በማለት ሲጠይቀው በሰሞኑን ልታገባ ነው። ሌላ ከናታን ውጭ የምትወደው ሰው አለ በማለት ይጠይቀዋል። ይሄማ ሊሆን አይችልም በጭራሽ አጠገቧ ተቀምጦ እኮ የማታምነው ነው እሱን በጣም ነው የምትወደው። ይሄ ሊሆን አይችልም በማለት እንትን ይለዋል ይነግረዋል። አዎ እኔም እኮ እሱን ነው እሱ ግራ አጋብቶኛል። እሱንም ያፌትን ብሎ ሲነግረው ያፌትን ብሎ በጣም ተናዶ ይነሳል። ቢኒያምም አዎ ያፌትን በማለት ይነግረዋል። በጭራሽ ሊሆን አይችልም እኔ የሆነ ነገር ማድረግ አለብኝ በቃ በማለት ዳጊ ሲነሳ፣ ተረጋጋ፣ እኔ የሆነ ሐሳብ አመጣለሁ፣ እንደምንም ብለን ይሄ ሰርግ እንዳይሰምር እናደርጋለን በማለት ዳጊን ያበረታተዋል፣ ያረጋጋዋል፣ ቆጭላሉ። በሌላ መልኩ ደግሞ ሄዊና ሉሊት ይሄንን ሰርግ ለማስቆም ያለ የሌለ አቅማቸውን እየተጠቀሙ ነው ያሉት። ሉሊት አንዳንድ ጥያቄዎችን ጠይቃት ነበረ። ምንድን ነው? ንገሪኝ ስትላት ሂዊ ጓደኛ፣ ይሄ በስልክ የሚወራ ነገር ስላልሆነ ስንመጣ፣ ስንገናኝ እንነጋገራለን ስትላት ለሂዊ ያውም ለስራ ጉዳይ ወደ እናንተ ሰፈር ስለምመጣ በዛውም አግኝቼሽ ሄዳለሁ በማለት ስነግራትሽ ጓደኛዬ በማለት ስልኩን ትዘጋዋለች። ይህን ያየች ገነት ደግሞ በጣም ግራ በመጋባት ስታያት ነበረ። ቀናሽ እንደ ጓደኛ የስልት እላታለች። ሎሊት ገነትን አይ ምን ያለበት ምን አይችልም። እኔ ምን ብዬ ነው ባንች፣ ምቀ ነው ደግሞ። እኔን ለማናደድ ብለሽ ይህን ቃል እንደተጠቀምሽ አውቃለሁ። ሁሉም እንዳንች ነው እንደሚመስልሽ በማለት መልስ ትመልስላታለች። ካሁን በኋላ ብፈልግ ከዚህ ቤት አሽቀንጥሬ ላባረርሽ እችላለሁ በማለትም ታስፈራራታለች። ሉሊት ገነትን የቤዛን እናት እንደ ገደልሻት ብናገርስ፣ አጎታቸውን ከአጎታቸው ጋር ግንኙነት እንዳለሽ ብናገርስ በማለት ታስፈራራታለች። ይህን ስትላት ተናዳ ወደ ውጭ ትሄዳለች ማለት ነው። በዚህ ክፍሏ በጣም ናፍቋታል። ከእስር ቤት ከተፈታች ገና ሁለት ቀኗ ነው። ክፍሏ፣ ልብሶቿ፣ የተለያዩ የመዋቢያ እቃዎቿ፣ እንግዲህ እስር ቤት ይሄ ነገር አይገኝም እና በጣም ናፍቋታል። አንዳንድ እቃዎቿን እየፈተሸች ይሄ ያለ ወይ ይሄ የለም ወይ ያለች ቼክ እያደረገች ነው። ክፍሏ ገብታ ቀሚሶቿንማ አንድ በአንድ ነው እየሳመቻቸው የነበረው ሁሉንም ጠረናቸውን ሁሉ እያሸጠተች ነበረ የነበረው እንግዲህ በያፌት እርዳታ ከእስር ቤት የወጣቸው ቤዛ ከእስር ቤት ከወጣችን በኋላ ብዙ የቤት ስራ ይሰጣታል። በተለይ ያፌት ናታን ላይና እንደዚሁም ኤፍራታ ላይ ማለት ነው። ከናታን ከታናሽ እህቱም ጋር እንደዚሁ አድርጊ እያላትን ሁሉ ለማድረግ ቃል ገብታ ነው ከእስር ቤት የወጣቸው። አንድ በአንድ ከማድረግ ወደኋላ ትልም በዛውም ተያይዞ እሷም ደግሞ የራሷ አላማ አላት። እቤቷ ያሉትን ሰዎች በተራ በተራ ማባረር ነው ያላት አላማ። በቻለችው አቅም እንግዲህ ከአሁን ጀምራ የቤት ስራዋን ልትጀምር እየተዘጋጀች ነው፣ የራሷንም እቅድ እንደ በፊት የዋህነት ብቻም ሳይሆን አሁን ይበልጥ ጠንከር ብላ ከእስር ቤት የወጣች ትመስላለች። በቀጣይ ዙርስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። የያፌትና የናታን መፋጠጥ በጣም ነው የሚያስፈራው። በተለይ ናታን ሲናደድ በጣም ነው የሚያስፈራው ብዙ ጊዜ። በቀጣይ ዙር እንግዲህ ህዊ ካሰበችበት ትደርሳለች። ቢኒያምስ እንደፎከረው የያፌትን ሰርግ ለማስቆም ይችላል። የያፌትስ እቅድ እስከ የት ይሄዳል የሚለውን አብረን የምናይ ይሆናል በቀጣይ ዙር እስከዛ ድረስ ግን በያላችሁበት አለም ዳርቻ ሰላማችሁ ብዝት ይበል መልካም ቆይታ